ውድ ኢትዮጵያውያን ወገኖች የሁሉ ከሁሉም በፊት ኢትዮጵያውያን እንዲህ ለፍቅር ለይቅርታ፣ ለአንድነት ለመደመር ተሰባስበው ማየት ምን ያህል ተስፋ እንዳጫረብኝ ስነግራችሁ ታላቅ ክብርና ከፍተኛ ደስታ እየተሰማኝ ነው። ጥላቻ አክስሮናል፣ አግድሎናል። ፍቅር ግን ያተርፋል፣ ያሻግራል ብላችሁ በተስፋ ተሞልታችሁ በምስጋና ጀምራችኋልና በፍቅርና በአንድነት ጀምሮ መጨረስ የተሳነው ስለሌለ የዛሬው የፍቅርና የምስጋና ቀን መድረስ ከሚገባን ማማ የሚያደርሰን የመጀመሪያው ጡብ መቀመጡን ያሳያል። የዛሬዋን ቀን እንድናይ የዛሬዋን ቀን ያላዩ እንድንኖር ሲሉ የሞቱ እንድንከበር ሲሉ የተዋረዱ እንድንፈታ ሲሉ የታሰሩ ለህይወታችን ለህይወታችን ህይወታቸውን የገበሩ ሰማዕታትን በዚህ በከበረ ቦታ ቆመን ልናመሰግናቸው ይገባናል። ይህቺ የፈጣሪ ጥበብ መጀመሪያ ሀገር ኢትዮጵያ ይህቺ የሰማንያ ውብ ውብ ጌጦች ውህድ ኢትዮጵያ ይ የሰው ልጅ እስትንፋስ መጀመሪያ ሀገር ኢትዮጵያ፣ ይህቺ የጥቁር ህዝቦች የነጻነትና ያልበገር ባይነት ተምሳሌት ሀገር ኢትዮጵያ፣ ሁለት ወር ሰርቶ ለምስጋና የሚታበይ መሪ ሳይሆን የችግሯን ሰንኮፍ ከስሯ የሚነቃቅልላት መሪ ያስፈልጋታል። መሪ ግን ያለ ህዝብ ፍቅር ባዳ ነው። መሪ ግን ያለ ህዝብ አንድነት ባዶ ነው። አዎ መሪ ያለ ህዝብ አለኝታነት ከንቱ ነው። ዛሬ የመጣሁት የተረከብናት ሀገር ለበርካቶች የሚተርፍ ሀብት ያላት ግን ፍቅር የተራበች ሀገር መሆኗን ፊት ለፊት ልነግራችሁ ነው ያለንን እየጣል የሌለንን ለመፈለግ ስንባዝን እንደከረምንና እንዳንራመድ ጠፍሮ የያዘንን ጥላቻና ቂም በፍቅር ከበጣጠስን ወደሚገባን የእድገት ማማ መውጣት እንደማይሳነን ላበስራችሁም ጭምር ነው። ሌብነትን እምቢኝ አሻፈረኝ ያላችሁለት እኔን እንዳመሰግናችሁ ይቆጠራል። ይሄ ክልል የኔ ነው፣ ይህ ወሰን የኔ ነው፣ ውጡልን መባባል አቁመን፣ በፍቅር ተክተን በፍቅር ተክተን ለሀገራችን መስራት የጀመርንለት ያኔ፣ ምስጋናችሁን በሌላችሁበት እንደደረሰን ቁጠሩት። ልጆቻችሁን ከፊደል እኩል የሀገር ፍቅር አስተምራችሁ ኢትዮጵያዊነትን ያለበሳችኋቸው እለት ያኔ ምስጋናችሁ በፍሬ ይደርሰናል። እናቶች፣ እህቶች፣ በአጠቃላይ ሴቶችን በአክብሮትና በእኩልነት የተቀበላችሁ እለት ያኔ ምስጋናችሁን ዓለም ያስተውለዋል። ኢትዮጵያ ወደ ቀድሞ ገናናነቷ እንደምትመለስ ቅንጣት ታህል ጥርጣሬ አይኖራችሁ። ወደ ብልጽግና መሻገሪያው አቅጣጫ ግን ይቅርታ፣ ፍቅር መደመር መሆናቸውን ደግሜ ላበስራችሁ እፈልጋለሁ። ሆኖም ግን ለውጥ ጥቂት ተጫዋቾችንና ብዙ ተመልካቾችን አይፈልግም። ለውጥ የሁላችንም ሜዳ ውስጥ ገብቶ መጫወት የሚፈልግ ሂደት ነው። ተመልካቾች ውጤት ሲኖር ሊያጨበጭቡ፣ ውጤት ሲጠፋም ሊወቅሱ በዙሪያው የሚመለከቱት ጨዋታ አይደለም። ልዩነቱ የምንጫወትበት ስልጣን፣ ኃላፊነት፣ አቅም፣ ቦታና ድርሻ ብቻ ነው። ምሁራን የበሰለ ሀሳብ አምጡ፣ ባለሙያዎች አዳዲስ አሰራሮችን አመላክቱ፣ የእምነት አባቶች ዘረኝነትንና ሙስናን አጥፍታችሁ ድሃ ተበደለ፣ ፍርድ ተጓደለ በሉ። ተፎካካሪ የፖለቲካ ፓርቲዎች የትናንትናውን እርሱ ለመደመር በይቅርታና በቅን ልቦና ትጉ። አባቶች ምከሩ፣ እናቶች ዝከሩ፣ ጎልማሶች ምሩ፣ መምህራን ዕውቀት ዝሩ፣ ተማሪዎች በርትታችሁ አጥኑ። በትጋትና በተስፋም ወደፊት ተራመዱ። ሀገራችንን ከወደድን ግዴታችንን እንወጣ፣ መብታችንንም እንጠይቅ። ሀገራችንን ከወደድን ስልጣን ኃላፊነት እንጂ ገዥነት አይሁን፣ ሹመት ማገልገያ እንጂ መገልገያ አይሁን፣ ሌብነት ጥዩፍ እንጂ ኩራት አይሁን። ሀገራችንን ከወደድን የሚፈናቀል ሰውና የሚንገላታው እያንዳንዱ ዜጋ ኢትዮጵያዊ ነው ብለን እንቁምለት። ሀገራችንን ከወደድን የምትባክነዋ እያንዳንዷ ሳንቲም የኢትዮጵያ ናት ብለን እንሳሳለት። ሀገራችንን ከወደድን የምትጠፋ እያንዳንዷ የሥራ ሰዓት የኢትዮጵያ ናት ብለን እንቆርቆርላት። ሀገራችንን ከወደድን የሚበላሸው እያንዳንዱ ንብረት የእናቴ የኢትዮጵያ ንብረት ነው ብለን እንጩሁለት። ሀገራችንን ከወደድን በየትኛውም የሀገሪቱ ክፍል አንድ ኢትዮጵያዊ መብቱ ሲጣስ ብሔሩን ወይም ሃይማኖቱን ወይም ሌላ ማንነቱን ሳንመለከት ወገኔ ተነካ ብለን እንቁምለት። ኢትዮጵያን በጋራን ገንባ። ሁላችንም ለኢትዮጵያ እናስፈልጋታለን፣ ለሁላችንም ኢትዮጵያ ታስፈልገናለች። ኢትዮጵያ ሀገራችን ታላቅና ገናና ሀገር ናት። ከድንጋይ እስከ ወረቀት፣ ከሁለት ሺህ ዓመታት በላይ የዘለቀ የሥነ ጽሑፍ ታሪክ ያላት በራሷ ዜማ የምታዜም በራሷም ምት የምትንቀሳቀስ በራሷ ኮርታ አይኖረች በራሷም ራሷን ጠብቃ የዘለቀች ሀገር ናት። ነፃ የሆነች ሀገር መገንባትና ነፃ የሆነ ሕዝብ መገንባት ይለያያል። በነፃ ሀገር ነፃ ሕዝብ ከሌለ ነፃነት ቦታው የቱ ጋ ነው? የክልል ወሰኖች ድንበሮች ከሆኑ የሚያስተሳስሩን ድልድዮች ትተን የሚለያዩንን ግንቦች ከገነባን የሺህ ዓመታት ነፃነት ትርጉሙና ጥቅሙ የቱ ላይ ነው? ለመናገር ለመጻፍ፣ ከፈራን ከሰጋን፣ ለመደራጀትና ለመንቀሳቀስ ከተጨነቅንና ከተደበቅን የሺህ ዓመታት ነፃነታችን ትርጉሙና ጥቅሙ የቱ ላይ ነው? አንዱ ብሔር ሌላውን መጣብኝ ካለ፣ ውጣልኝ ሂድልኝ ካለ፣ ይህኛው የኢትዮጵያ ክፍል የእኔ ብቻ ነው እንጂ አንተ አይደለም ካለ ታዲያ ቅኝ ገዢዎች እስከዚህ የባሰ ምን ያደርጉ ነበር? ግለሰቦችን ከህዝቦች እንለይ። እሾሁን ከጽጌረዳው እነጥል። አይጥ በበላ ዳዋ ይመታ። በአንድ ጠማማ ዛፍ ምክንያት ደኑ አይለቅ። ከይቅርታ የተሻለ ማሸነፊያ መንገድ አለመኖሩን በየዕለቱ አንዘንጋ። በዚህ አጋጣሚ ይህ ዛሬ ከህዝባችን የተሰጠን ወሰን የሌለው ፍቅር ቀን ከሌት ያለ እረፍት ለሚተጉ የህዝብ አገልጋይ ባልደረቦቼ ጭምር መሆኑን እየገለጽኩ ዛሬ እዚህ ያሳያችሁን ወደር የሌለው ፍቅር ህዝብ ተቀብሎናል ብለን የሚያኩራራን ሳይሆን፣ ለበለጠ ትጋት፣ ለበለጠ ታታሪነት የሚያነሳሳን መሆኑን ከልብ መመነጨ ጥልቅ ስሜት ልገልጽላችሁ ወዳለሁ። እያንዳንዷን ደቂቃ፣ እያንዳንዷን ሰዓት በታማኝነትና በፍቅር ከሌብነት ጸርተን፣ ከዘር ጸርተን ፍትህና ዲሞክራሲን በሚያመጣ አቅጣጫ በፍጹም ትሑት ልብ እንደምናገለግላችሁ ላረጋግጥላችሁ ወዳለሁ። ማሳረጊያውን አረፍተ ነገር ከመናገሬ በፊት ውድ እህቶቼና ወንድሞቼን የምለምናችሁ ላለፈው አንድ መቶ ዓመት ጥላቻ ቀልዶብናል፣ ጥላቻ ሸብቦናል፣ ለእኔ ብቻ ሆዳምነት፣ ግለኝነት ጎርቶናል። የተወደዳችሁ ወገኖቼ ሆይ ይህንን ሁሉ በደል፣ ይህንን ሁሉ ችግር፣ ይህንን ሁሉ ታሪክ አሸንፈን እንድንሻገር የሚያደርገን ግን ይቅርታና ፍቅር ብቻ ነው። በቀል የደካሞች ነው። ኢትዮጵያውያን ደካሞች ስላልሆን አንበቀልም፣ በፍቅር እናሸንፋለን። እያንዳንድ ወንድምና እህት ከጎኑ ያለውን ሰው በማቀፍ እንደሚወደውና ይቅርታ እንዳደረገለት ይህ የዛሬ ቀን የፍቅር ቀን እንደሆነ ጎኑ ያለውን በማቀፍ በፍቅር እንዲያረጋግጥ ጠይቃለሁ። ኢትዮጵያ በልጆቿ ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ህዝቦቿን ይባርክ። አመሰግናለሁ። አንድ ላይ እጃችሁን እስኪ እናመሰግናለን። ክቡር ጠቅላይ ሚኒስትር